ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ የሀይሚም ልደት ነው። ሀይሚ መጀመሪያ እንኳን ተወለሽ ማለት እወዳለሁ ማለት ነው። እንኳን ለዚህ ቀን አበቃሽ። ከዚህ በላይ ደግሞ ጥሩ ጥሩ ነገርን የምሰሪበት አመት ያደርግልሽ ማለት ነው። ሺህ አመት ኖሪልን እና እደጊ ተመንደጊ በመልካም ነገር እድሜሽን ወይም ደግሞ ሁሉ ነገር የምታሳልፍበት አመት ያደርግልሽ ማለት ነው። ከዚህ የበለጠ ደግሞ ጥሩ ጥሩ ስራ የምትሰሪበት፣ ሰውን የምትረጅበት ያድርግልሽ ማለት እወዳለሁ ማለት ነው። ሁላችሁ መልካም ልደት በሏት እንግዲህ። እና ደግሞ ሌላኛው ደግሞ ትናንትና እንግዲህ አብርሽ እንግዲህ ምን እንዳደረገ አይታችሁታል። እኔ አስተያየት አልሰጠውም። ትላንትና እንደውም በዚህ ሰሞን ስለነሩታ ብዙም አስተያየት አልሰጥም፣ ምክንያቱም ድክም ብሎኛል። ስለነሱ በመክራቸው በነግራቸው ምንም ሊሰሙ ስላልቻሉ እንደውም ብዙም እየሰጠው አይደለም ማለት ነው እና ትላንትና እንግዲህ ሁለት መቶ ኬ አከብራለሁ ብሎ እንግዲህ እነ ፍሬም ሁሉም ተሰብስበው፣ እንግዲህ ማለት ሩታ በዚህ አጋጣሚ ህፃን አደለችም። እዚህ ጋር እናንተ እንድትጣሉ ፈልጌ አይደለም፣ ግን ስለ ቪዲዮ አስቴ ትሰጣለሁ። ምክንያቱም ማለት ነው ሩታ ህፃን አደለችም፣ አንደኛ በስጦታ የምትታለል ሁለተኛ፣ በኬክ የምትታለል ወይም ደግሞ ሁለት መቶ ኬዋን ስላከበራችሁ የምትታለል ሴት አደለችም። ገባችሁ አይደለ? ምክንያቱም ይሄ ሎርማን ነገር ነው። ማለት ሰው ፍቅሩስ ሲኖር ነው ሁሉም ነገር የሚያከብረው። እንኳን ደስ አለሽ የሚባለው የሰው ልጅ ውስጡ ደስ ሳይል እንዴት ነው? ከላይ ብቻ ደስታዋን ለማክበር ወይም ደግሞ እንኳን ደስ አለሽ ብላችሁ ልታከብሩ ራሱ ማሰባችሁ ራሱ እቃእቃ ጨዋታ ወይም ደግሞ የህፃን ጨዋታ ነው ያደረጋችሁት። ልንገራችሁ ማለት ነው ባይሆን አብርሽ፣ እኔ ልንገር ማለት ሩታ አሁን ያለችው ትንሽ ልረፍ ነው አደል። ስለዚህ ባይሆን ማለት ነው በቃ ወደ ቤትሽ ተመለሽ ብለ ከዚህ በኋላ አንዴ ሄደ ጥራት ወይም ደግሞ ለብቻ ጥራት ለብቻ ጥራትና ማለት ነው ቁጭ ብላችሁ እንደዚህ ወዳጅነት ፓርክ ምናምን ቆማችሁ እንደዚህ እየሮጡ ማልቀስ ወይም ደግሞ ውርውር ማለት ሳይሆን ቁጭ ብላችሁ የሆነ ቦታ ላይ ሻይ ቡና እያላችሁ ሆነ ምናምን በስነ ስርዓት አውራት በቃ ያንቺ ጥፋት ምንድን ነው የእኔ ጥፋት ይሄ ነው ጥፋትን ታምናለህ አይደል በቃ እኔ ጥፋተኛ ነኝ ሁለተኛ ይሄ ነገር አይደገምም? የመጨረሻ ነው የመጨረሻ እድል ሲጭኝ ብለ በስነ ስርዓት አውራት እንዴ እንጂ ሁሌ እንደ ተጣላችሁት ሁሌ እንደ ቃቃ እንደ ተጫወታችሁት ነው እናንተ ማለት ነው። ሌላኛው ደግሞ ተው፣ ሰው ማለት ሰው የሚያስፈልግ ከሆነ ሰው አምጣ፣ ትልቅ ሰው አምጣና ይዘ ሄደ ይቅርታ ጠይቃትና በስነ ስርዓት አውርታችሁ ሁለታችሁ ማትመለሱ ከሆነ እንደዛ አድርግ። ነገር ግን በዚህ ልክ አሁን እሷ ራሱ ማለት ነው ነብሰ ጥሮና እንደዚህ እያስታወቅባት ነው በጣም ወደሁላ ሁላ ማለት ነው ግን በዚህ ሰዓት ደግሞ ከአንተ ጋር መሆን አለባት። አንተ የምታስፈልጋት ጊዜ ነው። ስለዚህ ሩታም ደግሞ ማለት ነው ብዙ ሴቶች አለ አይደለ? በጣም ብዙ ሴቶች ማለት ነው ልጃቸውን ለብቻ የሚያሳድጉ ሰዎች አሉ። ግን የአባትን ፍቅር ደግሞ ልጅ ማወቅ አለበት ከልጅነቱ ጀምሮ ማለት ነው። ይሄ ልጅ እማዬ እኔን አርግዘሽ እንደዚህ ሆነች ነበረ ብሎ ከሚያይ ማለት ነው ሁለታችሁም ታርቃችሁ አንድ ላይ ብትሆኑና ልጃችሁን በስነስርዓት ብትጠብቁ ሲመጣ ድረስ ማለት ነው እና ስለዚህ ሩታ ማለት ለልጅ ስቲ እስካሁን ብዙ ነገርን ይቅርብለሻል በጣም ማለት ነው በጣም ማለት ብዙ ነገርን ይቅርብለሽ ብዙ ነገርን አብርሽ አጥፍተው ወደ ቤትሽ ተመልሰሻል ግን አሁን ደግሞ ምንም የማያቅ ልጅ እየመጣ ነው ወደ እናንተ ስለ እናንተ ጸባ አያቅም ስለ እናንተ መጣላት አያቅም ምንም አይነት አያቅ እና ምንም አይነት ልጅ ምንም አይነት ኃጢአትን ምንም ነገር የማያቀን ልጅ ወደ ዓለም እያመጣችሁት እናንተ ደግሞ መሀል ላይ እንደዚህ መሆን ጥሩ አይደለም። ስለዚህ አንቺም ለልጅሽ ስቴ ይቅርቤውና ተቀበዩ። የመጨረሻ እድል ሲጩ ማለት አላደለ። ሁሌ እንደዚህ አይነት ነገር ሲደጋገም ያስጠላል፣ እኛም እናውቃለን ሩታ። ነገር ግን ይሄ የመጨረሻ እየሆን አብርሽ ጥፋትን አምነ በስነስርት ሄደ ማለት ነው አውራት ሲቀጥል ደግሞ አነጋገር አስተካከል አባክን፣ አብርሽ ማለት ነው። እስቲ ስጦታ እንኳን በስጦታ እንኳን ከተመለሰች ምናምን አይባልም። ምክንያቱም ለሰው ልጅ ዋና ልብ ነው እንጂ የሰው ልጅ ስጦታ ምንም ነገር አይገዛም። የሰው ልጅ ፍቅር ነው። ገባ አይደለ? ሙሉ ፍቅርን ስጣት ሙሉ በሙሉ ልብ። ይቅርታ ጠይቃት፣ አጥፍቻለሁ በላት። ስጦታ ተው። ምክንያቱም ሁለታችሁም እኮ ምንም ሳይኖራቸው አንድ ላይ ሆናችሁ አይደለ? ይሄ ሁሉ ያመጣችሁት ማኪና አልነበራችሁ፣ ምን አልነበራችሁ። ይሄ ሁሉ ያመጣችሁት እኮ ከእናንተ በኋላ ነው የመጣው። ይሄንን ማወቅ አለብ ንብረት እኮ ነገ ይጠፋል፣ ምንም አይጠቅምም። ስለዚህ ከልብ ይቅርታ ጠይቃት፣ ከልብ ፍቅር ስጣት፣ ወደ ቤት ትመለሳለች። ምንም ቢሆን ደግሞ ሁለታችሁም ደግሞ ማለት ነው ለልጃችሁ ስትሉ አንድ ላይ ሆኑ። ሌላ እኔ ምንም አይልም። የእውነት ስለእናንተ ሳወራ እኔ ድክም እያለኝ ነው ማለት ነው። እና ቤተሰብ ሰላማችሁ ይብዛልኝ።